እስካሁን ድረስ ምን ስራ ሲሰራ እንደነበረ ጋዜጣዊ መግለጫ መስጠት አስፈላጊ ሆኖ ስለተገኘ ቀጥታ ወደዛ ነው የምገባው። እንደሚታወቀው አሁን በአመራር ላይ ያለው መጅልስ የስራ ዘመኑ ተገባዶ የሚቀጥሉት ወራት የሚያስረክብ ስለሆነ ኃላፊነቱን እሱን የሚተካ በህዝብ የተመረጠ ከመስጂድ ጀምሮ እስከ ፌዴራል ድረስ በተዋረድ ተወክሎ የሚመጣ አካል እሱን ለማዘጋጀት ቃለ መሐላ ፈጽመን ጥር መጨረሻ ላይ ሁሉንም ሙስሊም ህብረተሰብ የሚያሳትፍ የሚያካትት ገለልተኛና ፍትሃዊ የሆነ ምርጫ አስፈጻሚ ቦርድ መመረጥ ስላለበት ተመርጦ ተመርጦና ተሾሞ ወደ ስራ ገብቷል። ምርጫ አስፈጻሚው ራሱን በማደራጀት የስራ መርሃ ግብሩን በማስቀመጥ ኦፊሱን ወይንም ጽህፈት ቤቱን በማደራጀት ወደ ስራ ከገባ አሁን ወደ አምስት ወር አካባቢ ሊጠጋው ነው። በዚህ ጊዜያት ውስጥ የሚያስፈልገውን የምርጫ ማንዋል በማዘጋጀት ከዛ መዋቅሩን ከፌዴራል እስከ መስጂድ ድረስ በመዘርጋት ምርጫ አስፈጻሚ ቦርዱም በየደረጃው መልምሎ በመሾም የሚያስፈልገውን ስልጠና በመስጠት ወደ ስራ ገብቶ በአጠቃላይ ለየአካባቢው የሚያስፈልጉ የምርጫ ሰነዶችን በማሳተምና በማሰራጨት በአሁኑ ወቅት ምርጫውን ለማስጀመር ወይም ምዝገባውን ለማስጀመር ስራውን ያጠናቀቀበት ጊዜ ላይ ነው የምንገኘው። በነገው ዕለት በመላው ኢትዮጵያ በመየ መስጂዱ ሙስሊሞችን ለምርጫ ወይም ለምዝገባ ራሳቸውን አዘጋጅተው ወደ ምዝገባ እንዲሰማሩ ለማድረግ በኢማሞች በየመስጊዱ ቅስቀሳ ይካሄዳል። የቅስቀሳው ዓላማ ሁሉም ኢትዮጵያዊ ሙስሊም በአምስት ዘርፍ ራሱን ደልድሎ ምሁራን፣ ዑለማዎች፣ የስራ ማህበረሰብ አባላት ሴቶች፣ ወጣቶች፣ ሁሉም ተመዝግበው ወኪላቸውን በነፍስ ወከፍ መርጠው የሚልኩበት ሁኔታ ለማመቻቸት ነው። እንግዲህ በአምስት ዘርፍ ምርጫው እንዲካሄድ የተደረገበት ዋናው ምክንያት እያንዳንዱ ዘርፍ ጉዳዩ በሚመለከታቸው ሰዎች ምሁሩን ምሁሩ እንዲመርጥ ዓሊሙን ዓሊሙ እንዲመርጥ የስራ ማህበረሰቡ የስራ ማህበረሰቡን እንዲመርጥ ሴቶች ሴቶችን እንዲመርጡ ወጣቱም የራሱን ወኪል መርጦ እንዲልክ ለማድረግ ታቅዶ በዛ መልክ የምንሄድበት ሁኔታ ነው ወጣቶች ሴቶች እንዲሁም ምሁራን በፈለጉት ዘርፍ ለመመዝገብ ብቃቱ እስካላቸውና መስፈርቱን እስካሟሉ ድረስ የመመዝገብ መብት ስላላቸው ማንም ሰው ወደ ኋላ የሚቀር አይኖርም። እያንዳንዱ ዘርፍ ከኔ የተሻለ እገሌ ነው ብሎ ለስራው ብቃት ያለውን ሰው መርጦ እንድልክ ታስቦ ስለሆነ እስካሁን ድረስ ከነበረው የመጅልስ አመራረጥ ስርዓቱ ለየት ያለ ነው። እያንዳንዱ አካል ብቃቱ በማስረጃ ተረጋግጦ መስፈርት የሚያሟሉ የተሻሉ ሰዎች ተመርጠው ወደ መጅልሱ እንዲመጡ ለማድረግ ታቅዶ ነው ይህ ስራ የሚሰራው። እስካሁን ድረስ የተሰራው ስራ ከመስጂድ ጀምሮ ወረዳ፣ ክፍለ ከተማና፣ ዞን፣ ክልል ምርጫ አስፈጻሚዎች ተመርጠው ቃለ መሃላ ፈጽመው ወደ ስራ ገብተዋል። እንግዲህ እያንዳንዳቸው ምርጫ ምን እንደሆነ እንዲያውቁ ከእኛ ጭምር ምርጫ ምን እንደሆነ በምርጫ ቦርድ ስልጠና ወስደን ትክክለኛ ምርጫ ስታንዳርዱን የጠበቀ ምርጫ ለማካሄድ ተዘጋጅተን ወደ ስራ ገብተናል። አስፈላጊው ስልጠና ለሁሉም በተዋረድ እየተሰጠ ያለበት ሁኔታ ላይ ነው ያለነው። የምርጫ ሰነዶች በተለያዩ ቋንቋዎች በአማርኛ፣ በኦሮምኛ፣ በሶማልኛ፣ በትግርኛ፣ በአፋርኛ ተዘጋጅተው በየአካባቢው ተሰራይተዋል። በርካታ ቦታዎች ላይ ሰነዶቹ ስለደረሱና ምዝገባውን ለማስጀመር በቂ የተመቻቸው ሁኔታ በመኖሩ አላህ የአላህ ፈቃድ ከሆነ በነገው ዕለት በየመስጊዱ ቅስቀሳ ተደርጎ በመላው ኢትዮጵያ ከዛ በኋላ ምዝገባ እናስጀምራለን። መዝገባውን በሁለት ሳምንት ውስጥ ለማጠናቀቅ አቅደናል ከዛ በኋላ ወደ ምርጫ ስርዓቱ ይገባል ማለት ነው ይህን ምርጫ ልዩ የሚያደርገው በየመስጂዱ ምዝገባው መካሄዱ ሙስሊሙ ህብረተሰብ በቀን እንደምታውቁት አምስት ጊዜ ወደ መስጊድ ይመላለሳል። ስለዚህ ሁኔታው ይመቻችለታል ማለት ነው፣ ምዝገባው እዛው መስጊድ ላይ ስለሚካሄድ ምርጫ አስፈጻሚው ቁጥጥር ያደርጋል። በመስጊድ ደረጃ ምርጫውን ምዝገባውን የሚያካሄዱ ግብረ ኃይሎች ይኖራሉ። በዛው ደረጃ ቅሬታ ሰሚ በየደረጃው ስለተዋቀረ በሀያ አራት ሰዓት ውስጥ ቅሬታውን እስከገለጸ ድረስ በአርባ ስምንት ሰዓት ውስጥ ውሳኔ አግኝቶ ሁሉም ተሳታፊ ሊሆን የሚችልበት ሁኔታ ተመቻችተዋል ማለት ነው። ይህን ካደረግን በኋላ ለሙስሊሙ ኅብረተሰብ እስከ ዛሬ ድረስ ባልነበረው ሁኔታ ሁሉም እንዲሳተፍ መድረኩ ስለተመቻቸለት ሳይዘናጋ በወቅቱ ሄዶ እንዲመዘገብ እና የምርጫ ካርዱን እንዲቀበል አደራ ለማለት እንፈልጋለን። ምርጫ ካርድ ያልወሰደ ሰው መምረጥ ስለማይችል በጊዜው ምርጫውን ለማከናወን እንድንችል ለሙስሊሞች ሁሉ ጥሪዬን ለማስተላለፍ እፈልጋለሁ። እንግዲህ በዚሁ አጠናቅቃለሁ። አመሰግናለሁ። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ የ2017 ሀገር አቀፍ ምርጫን አስመልክቶ የተሰጠ ጋዜጣዊ መግለጫ። ሰኔ 12 2017፣ ዙልሒጃ 23 1446፣ አዲስ አበባ፣ ኢትዮጵያ። የፌደራል ምርጫ አስፈፃሚ ቦርድ በሀገር አቀፍ ደረጃ ከመስጂድ ጀምሮ ህዝበ ሙስሊሙ ተወካዩን መርጦ ለወረዳ በመላክ የወረዳው ተወካዮች በምርጫ ዘርፋቸው እየመረጡ በየደረጃው ለክፍለ ከተማና ለዞን የዞንና የክፍለ ከተማ ተወካዮች የክልል ተወካዮቻቸውን መርጠው የሚወክሉበት የክልልና የከተማ አስተዳደሮችም ተወካዮቻቸውን ለጠቅላይ ምክር ቤቱ መርጠው በመላክ የመጅሊስ አመራሮችን የማስመረጥ ኃላፊነት ለቦርዱ ለመስጠት ተወስኖ የቦርድ አባላት ተሰይመው ቃለ መሐላ መፈጸማቸው ይታወሳል የቦርዱ አባላት በጠቅላይ ሸሪያ ፍርድ ቤት ፕሬዝዳንት ፊት በፈጸሙት ቃለ መሐላ የተጣለባቸውን ኃላፊነት በቅንነት በገለልተኝነት በፍትሃዊ አካታችነትና አሳታፊ በሆነ መንገድ የአስመራጭ ሚናቸውን እንደሚወጡ አረጋግጠዋል ቃላቸውን ጠብቀው ለማገልገል የሚያሰላቸውን መርሃ ግብር ስትራቴጂ ነድፈው ወደ ስራ ለመግባት የውክልና ምርጫ ለማስኬድ እንዲረዳቸው ሙስሊም ማህበረሰብ መራጩና ተመራጩ በአምስት ዘርፍ መድበው በየመስጂዱ በመመዝገብ እያንዳንዱ ዘርፍ የራሱን ወኪል አውቆ ለመምረጥና ለመወከል የሚያስችለው ስርዓት መዘርጋት እንደሚገባ ተማምኖ ወደ ስራ ገብተዋል። ሥራውን በሶስት ምዕራፍ ከፍሎ በቅድመ ምርጫ ምዕራፍ የፌዴራል መጅሊስ ምርጫ ቦርድ ጽህፈት ቤትን አደራጀ። በተዋረድ የክልል ወይም የከተማ መስተዳደር፣ የዞን ወይም የክፍለ ከተማ፣ የወረዳ እና የመስጂድ ምርጫ አስፈጻሚዎችን ለመምረጥ እና ለማስመረጥ መዋቅሩን ዘረጋ። ለመዋቅሩ የሚያስፈልጉትን የምርጫ አስፈፃሚ አባላትን በጥንቃቄ መርጦ ሰየመ። በሁሉም ደረጃ ላሉ የምርጫ አስፈጻሚዎች ቃለ መሃላ ከፈጸሙ በኋላ በቂ ስልጠና እንዲያገኙ አደረገ። በወረዳ ያሉ መስጂዶች ብዛት ዝርዝርና መረጃዎችና አድራሻቸውን መዝግቦ የመያዝ ስራዎችን አከናወነ። ለምዝገባ የሚያስፈልጉ ቁሳቁሶችን አሰራጨ። ምርጫውን በተመለከተ ለሚነሱ ቅሬታዎች የቅሬታ ሰሚ ኮሚቴዎችን በየእርከኑ አደራጀ። ለስራ የሚያስፈልግ በጀት የማፈላለግና የመመደብ ስራዎችን አከናውኗል። በዚህ ምዕራፍ መጠናቀቅ ያለበት ወሳኙ ስራ የመራጭ እና የአስመራጭ ምዝገባ ነው። ምዝገባው በገጠር የሀገራችን ክፍሎች በአካል ቀርቦ በጽሁፍ የሚከናወን በመሆኑ ሰነዶቹን በአማርኛ በአፋን ኦሮሞ፣ በአፋርኛ፣ በሶማልኛና በትግርኛ ቋንቋዎች ታትመው በተዋረድ እስከ መስጂድ የማሰራጨቱን ስራ በአብዛኛው ተከናውኗል። በከተማ ኢንተርኔት በሚደርስበት አካባቢ በቴክኖሎጂ የተደገፈ የምዝገባ ስርዓት ለማካሄድ የመዝጋቢዎች ምልመላና ስልጠና ተከናውኗል። ሕብረተሰቡ የነቃ ተሳትፎ እንዲያደርግ በየመስጊዱ ኢማሞች በጁማ ቱጥባና ሌሎች መንገዶች ስለ ምርጫው በቂ ግንዛቤ እንዲሰጡ ለማድረግ ሰፊ ስራዎች ተሰርተዋል። ቅስቀሳውን በመደበኛና በማህበራዊ ሚዲያ አማራጮች ለማድረግ አቅጣጫ ተቀምጦ ወደ ስራ ተገብቷል። በአሁኑ ወቅት ለምዝገባው የሚያስፈልጉ ቅድመ ሁኔታዎች በአብዛኛው በመጠናቀቃቸው የምርጫ ቁሳቁስ በደረሰባቸው መስጂዶች በነገው ዕለት ምዝገባ ይጀመራል። ይህን ሀሳብ ደግሞ አለው። በአሁኑ ወቅት ለምዝገባው የሚያስፈልጉ ቅድመ ሁኔታዎች በአብዛኛው በመጠናቀቃቸው የምርጫ ቁሳቁስ በደረሰባቸው መስጂዶች በነገው ዕለት ምዝገባ ይጀመራል። ምዝገባውን በሁለት ሳምንት ለማጠናቀቅ ዕቅድ ተይዟል። ህዝበ ሙስሊሙ በአቅራቢያው በሚገኝ የወረዳው መስጂድ በተገለጸው ጊዜ እንዲመዘገብ ቦርዱ ጥሪ ያስተላልፋል። የምርጫ ምዝገባው ለሁሉም የሀገራችን ሙስሊም ማህበረሰብ ክፍት መሆኑ ታውቆ በመብቱ ሙስሊሙ መጠቀም ይኖርበታል። አሊሞች በዑለማ ዘርፍ ተመዝግበው ወኪሎቻቸውን እንዲመርጡ ምሁራን በዘርፋቸው ተመዝግበው የተሻለ ብቃት ያለው ተወካያቸውን መርጠው እንዲልኩ በስራ ማህበረሰብ ዘርፍ በመስጂዳቸው ብቃት ኖሮት የተሻለ አገልግሎት ለማበርከት የሚችለውን መርጠው ይወክላሉ። ሴቶችም በጾታ ዘርፋቸው ተመዝግበው የተሻለ ወኪል መርጠው ለመላክ የሚችሉ ሲሆን በሌሎች ዘርፍ ለመመዝገብ ብቃቱ እስካላቸው የመመዝገብ መብት ተጠብቆላቸዋል። ከ18 እስከ 35 ዓመት ዕድሜ ክልል ውስጥ ያሉ ወጣቶችም በወጣት ዘርፍ ተመዝግበው እንደ ሴቶቹ በሌላ ዘርፍ የብቃት መስፈርቱን እስካሟሉ የመመዝገብ መብት ስላላቸው በመረጡት አንድ ዘርፍ ይመዘግባሉ። በዚህ መልክ የገለልተኝነት፣ የፍትሃዊነት፣ የአሳታፊነት እና የአካታችነትን መርህን ለማስተግበር ቦርዱ በቁርጠኝነት ለማስፈጸም እንዲችል የህብረተሰቡን ተሳትፎ አበክሮ ይጠይቃል። ምርጫ ለጽኑ ተቋም። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምርጫ አስፈጻሚ ቦርድ 2017 ሀገር አቀፍ ምርጫን አስመልክቶ የተሰጠ ጋዜጣዊ መግለጫ ሰኔ 12 2017። አመሰግናለሁ።